የምር ምሩዬ ዛሬ በጣም ያሳዘነችኝ፣ ምክንያቱም እባክሽን እኔ ደክሞኛል፣ ከዚህ በላይ እኮ እኔ ማውራት አልችልም፣ እባክሽን መድኃኒቴን አምጪልኝ፣ እባክሽን እኔ ደክሞኛል ስትላት ማለት ነው። እና መድኃኒቱን እኔ እንዴት አርጌ ነው ማምጣት የምችለው ስትላት፣ እሽፍችኝ ስትላት ማለት ነው። ሚስጥሩን የማትናገሪ ከሆነ አዎ ፈታሻለሁ አለቻት ማለት ነው ምሩን በፍጹም እኔ ምንም አይነት ሚስጥር አልናገርም ስትላት በቃ እንደዛ ከሆነ ፈታሻለሁ ካለች በኋላ አይ ይሄ የሚሆን ነገር አይደለም ማለች ናሆሜ። ደግሞ በጣም ያሳዝነኝ እናም በጣም ከባድ ነው። ሰላም ሰላም! ውድ ያገሬ ልጆች በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። ለዚህ ቻይናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም አዳዲስ መረጃዎችን አዳዲስ ቪዲዮችን ይዤ በመጣበት ሰዓት እናንተ ጋር እንዲደርስ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እናም በጣም ነው የሚያሳዝነው፣ የሚገርመው ነገር ምሩዬ በጣም የዋና መልካም ሰው ናት፣ በነገራችን ላይ እናም ደግሞ ይህንን እያደረገች ያለችው ማናት? ሀሴት ናት። ሀሴትን ደግሞ ሄኖክ ከዚህ በፊት ያው ሄኖክ እና ሀሴት በጣም ፍቅረኛሞች እንደሆኑ ሁለቱ ይተዋወቃሉ፣ ሌላ ማንም ሰው የሚያውቅ የለም። ስለዚህ በተለያየ ቪዲዮ ከዚህ በፊት ፍቅረኛ ሆነው ሲኖሩ የቀረጸው ቪዲዮ ስላለ ያም ቪዲዮ ያሰራጭብኛል፣ ይበትንብኛል በማለት እሷም እሱ ያላትን በሙሉ እያስፈራራት ስለሆነ አድርጌ ያላትን በሙሉ እያደረገች ትገኛለች ማለት ነው። ሀሴት ወዳ ሳይሆን ያለውን ሚስጥር ወይ ደግሞ ከዚህ በፊት የቀረጸውን ቪዲዮ ይበትንብኛል እያለች እየፈራች አድርጌ ያላትን በሙሉ እያደረገች ነው ያለችው ማለት ነው። እና በባለፈው ቪዲዮም ተመልክተናል። ጽናትን ምንድን ያደረገችው ይሄንን መድኃኒት ጨምረሽ ማጠጣት አለብሽ። ግዴታ ነኝ ዛሬ ከሷ አጠገብ ማደር አለብኝ አለ። እናም ወስዳ ሄኖክ ያላትን አደረገች ሀሴት። ከዛም በኋላ ይሄንን ሚስጥር ሲያወሩ ነው የሰማችው። ሰምታ በራፉ ላይ ቆማ ነበረ። በሩን በእርግዳ ስገባ ወዲያውንም ሄኖክና ሀሴት አገቷት ማለት ነው። ማንን ምሩን አያችው እና በሄኖክ መካከልና በሀሴት መካከል ያለውን ምክንያት ማንም ሰው የሚያውቅ የለም። አሁን ላይ ግን የሰሩት ስራ ስላሳፈራቸው ያው ስላሳፈራቸው፣ እንዲሁም ከተነቃብን ጉዳችን ነው፣ በምን አይናችን የእነሱን አይን እናያለን እያሉ ራሳቸውን፣ እንደውም በተለይ ሀሴት ራሷን እየወቀሰች አሁንስ እኔ ኃጢአቴ በዛ፣ አሁንስ እኔ ማደርገው ድርጊት ሁሉ ጭራሽ እየተደጋገመብኝ ነው፣ ምን ማድረግ አለብኝ አለችና ራሷን እየወቀሰች ስቅስቅ ብላ እያለቀሰች ምን ሆነች፣ አሁንስ ከዚህ ቤት መጥፋት አለብኝ እሱን የማይበትም ሀይልም የለኝም። ይሄን ሁሉ ያደረግኩትን ለአንደኛ ለአባቴ ስለው ሁለተኛ ደግሞ ሄኖ ከዚህ በፊት ያስፈራራትም ቪዲዮ ስላለ ያ እንዳይሆን ብላ ነው። እና ባደረገችው ነገር ራሷን እየወቀሰች በጣም ተጸጸታለች ማለት ነው። እነሱ እንደውም ከመምጣታቸው በፊት እኔ ከዚህ ቤት መጥፋት ወይም መውጣት አለብኝ ብላ በጣም የሚያሳዝን ነገር ኪራ እንደጠበከኝ አላገኘህኝም እኔ በጣም በቃ አላደል ራሷን እየወቀሰች እያንዳንዱ ነገር ጽፋ አስቀመጠች ደብዳቤው ማለት ነው እንዲሁም ደግሞ ሄኖክ ጓደኛዋ እንደሆነ ፍቅረኛዋ እንደሆነ አንድ ግቢ እንደተማሩ ያንተ ጓደኛ እኮ የኔ ፍቅረኛ ይሄ ሁሉ ከዚህ በፊት አልነገረችውን አሁን ከቤት ውስጥ ልትወጣ ስለሆነ እነሱ ከመምጣታቸው በፊት ለመጥፋት ስላሰቡ እነሱን የማየት ሀይልም ስለሌላቸው ወዲያውንም ምን አደረጉ ሄኖክም እኔ ከዚህ መጥፋት አለብኝ አለ ሃሴትም ደግሞ እኔ አይናቸውን የማይበትም ምንም አይነት በፍጹም እኔ በፍጹም ልቀመጥ ማልችል መጥፋት አለብኝ፣ አለች ማለት ነው። እናም ያለውን ነገር እያንዳንዱን ነገር ጽፋ አስቀምጣ ሄኖክ ያንተ ጓደኛ ከዚህ በፊት የኔ ፍቅረኛ ነው፣ እናም በዚህ በዚህ ምክንያት ነው የሚሄደው ብላ ያለውን ነገር እያለቀሰች ስቅስቅ እያለች አንተ እንደጠበከኝ እኔን አላገኘህም እያለች ያው ስራዋ በእርግጥ በጣም ከባድ ነው የሰራችው ስራ እናም ምሩ ራሷን ስታ ከመውደቋ በፊት ምንድን ያለችው እባክሽንን ይደክሞኛል እና ቁምሳጥን ውስጥ ነው ያለው ቁልፉን ቁልፉን ወስደሽ መድኃኒቱን ሀምጭልኝ ስትላት አይ በፍጹም ይሄ ሊሆን አይችልም እኔ ሄጄ ከፋርማሲ ገዝቼልሽ እመጣለሁ ስትላት ይሄ መድኃኒት በምርመራ እንጂ ዝም ብሎ የሚመጣ መድኃኒት አይደለም እባክሽን ልለምንሽ እኔ እየደከመኝ ነው እኔ አልቻልኩም የደከመኝ ነው አለች። ራሷን ስታ ከመውደቋ በፊት ማለት ነው። እናም በጣም ግራ ተጋባች። ሃሴት ግራ ተጋባች። እንዴት አድርጌ ነው መድኃኒቱን የማመጣው ብላ ሄደች። እቤት ሄዳ መድኃኒቱን ልታመጣ ስትል ናሆሜ ደግሞ በጣም ተጨንቋል። የት ብዬ ልፈልጋት? ወዴት ብዬ ልሂድ? ምን ማድረግ አለብኝ? ብሎ በጣም ተጨንቆ እያለ እሷ እንደገባች ቀጥታ ናሆሜ የቤቱ ገባ። ሲገባ አምላኬው ከዚህ አውጣኝ፣ አምላኬው ከዚህ አድነኝ፣ እንዴት መሆን አለብኝ፣ የት አባቴ መሄድ አለብኝ ብላ ስትወተውት፣ ናሆም ኪራ ደወለለት ለናሆሜ። ከዛም በኋላ እና ሆሜም ቀጥታ ወደ ኪራ ሲሄድ እሷ ደግሞ መድኃኒቱን ይዛ ለምሩ ይዛ ስትመጣ፣ ምሩ ራሷን ስታወድቃለች ማለት ነው። እናም ከዛ በፊት ነገር ግን ኪራ ናሆሜን ለማረጋጋት በጣም ጥረት ያደርግ ነበር። ናሆሜ ደግሞ እኔ እኮ በጣም ነው ምሩን ማፈቅራት። እኔ ከነ ማንነቷ ነው መወዳት። ምሩ ደግሞ በእኔ ላይ የሚጨክል ልብ እንደሌላት እርግጠኛ ነኝ። ከቤት እኮ ስትወጣ መድኃኒቷን ይዛ ልብሷን ይዛ አስፈቅዳኝ፣ እናቷ ጋር ራሱ ሐዋሳ ስትሄድ አስፈቅዳኝ ነው የምትሄደው። ምሩ ይሄን እንደዚህ በፍጹም ልታደርግ አትችልም። እኔ አልቻልኩኝም፣ ኪራ በጣም እኔ በቃ ከፍቶኛል። ምሩ የሌለችበት ህይወት ለእኔ ጨለማ ነው ብሎ በጣም ተጨንቆ ሲያዝን ኪራ ደግሞ እያጽናን ነው አይዞህ የኔን ህይወትስ አትመለከትም እኔ ጽናትን እንደዛ እያፈቀርኳት እንዴ ለምንድን ነው እንዲህ የምትሆኑ ተረጋጋ እንጂ አለ እና ኪራም የራሱን ህይወት ለሱ የሱን የራሱን ስትሪ ለሱ ይናገረዋል ማለት ነው እነሱ ያው ሁለቱ በስት ጓደኛዎች በጣም የሚዋደዱ ጓደኛሞች ናቸው ናሆሜ እና ኪራ ማለት ነው እና እኔም እኮ ጽናቴን በጣም ነው ማፈቅራት በጣም እኮ ነው የምወዳት እና ናሆሜ አንተም እኮ አንተም እኮ ምሩ እንደምታፈቅራት እንደምትወዳት አውቃለሁ። በነገራችን ላይ በጣም ነው የሚያመው። እናም እንደምንም ሆነን እናገኛታለን የትም አትሄድም ሲለው አይ ስደውል እኮ ስልኳም እኮ አይሰራም፣ መድኃኒቷንም ይዛልሄደችም እንዲሁም ደግሞ ልብሷን ራሱ ይዛልሄደችም። የት ብዬ ልፈልጋት የት? በቃ በጣም ተጨነቀ ማለት ነው። በስተ መጨረሻም ጽና ስትጠራጠር ነበረ ጽናት፣ በጣም ስትጠራጠር ነበረ። በሩን ስታንኳኳ ነበር። ሃሴት ብላ ብጠራትም ሃሴትም የለችም። በሩ ግን ቁልፍ ነው። እናም ምናለች ሰኒ፣ ይሄን በር መክፈት አለብን የሆነ ድምፅ ሰምቻለሁ ስትል ማለት ነው። ሰኒ ኪራ፣ አረ ሃሴት ከሆናት ሃሴትን ማናደድ አልፈልግም። እሷ ደስ እንዳለ ተያት ሲል በፍጹም ይሄ ሊሆን አይችልም ኪራ፣ ስለምን፣ በእናትህ ክፈተው የሆነ ሰው ድምፅ ሰምቻለሁ አለች ሰኒ ማለት ነው ከዛ ጺም ነበረች። ጽናት ሶስቱ ነበሩ። ከዛን እኔ ጋር ቁልፍ አለ እስኪ ልክፈት ብሎ ቁልፉን ከፍቶ ሲገባ ያልጠበቁት ነገር አገኙ ማለት ነው። በጣም ደነገጡ እና በጣም በቃ ደንግጠው፣ በጣም ራሷን ስታ ወድቃለች። በጣም ደክማለች ምሩ ማለት ነው። በጣም ራሷን ስታ በቃ ምን እንበላችሁ፣ ራሷን ስታ ወድቃለች ማለት ነው። አልጋው ላይ እዛው እንደታገተች እና በጣም ደንግጠው ስለነበሩ ኪራና ጽናት እንዲሁም ሰኒ እሷን ካልጋ ላይ አንስተዋት ወደ ሆስፒታል አስገቧት በፍጥነት ማለት ነው። እናም ባደረገችው ስራ አሁን ላይ ሀሴት በጣም እየተጸጸተች ነው። እውነት እኔ እነሱን ለማየት የሚገባኝም ሰው አይደለም። በጠበቁኝ ቦታ አላገኙኝም። ምክንያቱ ይሄ ሁሉ ላደርግ የቻልኩት አንደኛ ለአባቴ ስል ነው። ሁለተኛ ደግሞ ሁለተኛ ደግሞ ይሄ ከዚህ በፊት ቪዲዮውን ቀርጾ ስለሚያስፈራራት ለዛ ብላን ያደረገችው ማለት ነው። እና ህይወቴ እንዲበላሽብኝ ስለማልፈልግ ብዬ የሰውን ህይወት አበላሻውኝ ብላ በጣም ራሷን እየወቀሰች ነው። እና እነሱ ሳያዩኝ ልብሴን ይዤ ብን ብዬ መውጣት አለብኝ ብላ ሆስፒታል ምሩን ካስገቧት በኋላ ምሩዬም ደግሞ ሰላም እንደምትሆንልኝ ተስፋ አደርጋለሁ። ነገር ግን እነሱን የማይበት አቅም ምንም ያህል የለኝም አለች ማለት ነው። እነሱን የማይበት አቀም እኔ የለኝም። አይኔን ይዤ መጥፋት አለብኝ ያለችው፣ ምክንያቱም ያደረገችው ነገር ራሷን እንዲጸጽታት ነው ያደረገችው። ደግሞም ወዳም አይደለም ግዱ ስለሆነባት ነው ያደረገችው። ያው ቪዲዮ እንደተረዳ ነው ሄኖክ በጣም ያስፈራራታል። ሄኖክ ደግሞ በደንብ አርጎ የእሷን ጸባይ እንደሚያውቅ ሁሉ ነገር ለምሩ ነግሯታል ማለት ነው። ለምሩ ሲነግራት ምሩኔ አሁን እየደከመኝ ነው። መድኃኒቴን መዋጥ ፈልጋለሁ። እባክን ውሃ አጠጣኝ። ፍቅር እኮ በውዴታ እንጂ በግዴታ ሊሆን አይችልም፣ ወይም ደግሞ በማስፈራራት የሚሆን ነገር የለም። ብራ ምሩዬ ይህንን ቃል ተናገረች ማለት ነው እራሷን ከመሳቷ በፊት እና ሄኖክ እኔ እሷን ለማግኘት ስል በጣም ተሰቃይቼ ነበር እኔ እያፈቀርኳት እሷ ግን ከሌላ ሰው ጋር ፍቅር ጀመረች። ያ ሰው ከእሷ ሲለያት ከእሷ ጋር ያለውን ላይፍ ቪዲዮ ቀርጾ ወደ እኔ ላከላት። እኔ በጣም አፈቅራት ነበር። ከዛን ከሱ ስትለይ ከአመታት በኋላ ከኔ ጋር አብረን መኖር ጀመርን። በእሷ ምክንያት እናቴን እንዲሁም ደግሞ ለአባቷ ተናግራ ትምህርቴን እንዳስቆም ነው ያደረገችኝ። በጣም ብዙ ነገር በህይወቴ ያድርጋለች። ስለዚህ እሷን መበቀል ነው የምፈልገው አለ። ከዛ የምታፈቅራት ከሆነ እንዴት ትበቀላታለ እንዴ በውዴታ እንጂ እኮ በግዴታ የሚሆን ነገር የለም። ለምን እንደዚህ አይነት ለማድረግ ወሰንክ? ብላ ምሩ ስትጠይቀው እኔ እኔ አለ ትምህርቴን አቋርጬ፣ በእኔ ምክንያት እናቴ ራሱ አዝናለች። በእሷ ምክንያት፣ በሀሴት ምክንያት እኔ ብዙ ነገር አጥቻለሁ። መቼም አልተዋትም ብሎ ለምሩ ሲናገራት ምሩ ደግሞ እንደዚህ አቶን ተረጋጋ፣ ፍቅር በበቀል ሳይሆን በውዴታ ነው እንጂ በግዴታ አይደለም። አሁን ለማንኛውም እኔ መድኃኒቴን ስጡኝ እና እሱን ራሳችሁ ሁለታችሁ አብራችሁ ፍቱት። እኔ እዚህ ጋር ያገባኝ፣ መድኃኒቴን ስጡኝ፣ ውሃ አጠጣኝ እባክን ብላ ለመነችው። ከዛ ውሃ ጠጣት፣ መድኃኒቱን ደግሞ ይዛ እስክትመጣ ራሷን ስታወድቃለች። እንዲሁም ይዘዋት ሆስፒታል ወሰዷት ማለት ነው። ሆስፒታል ገብታለች ምሩዬ ራሷን ስታ በጣም ያሳዘነችኝ። እናም ሀሴት ባደረገቸው ድርጊት ተጸጽታ፣ ደብዳቤ ጽፋ አስቀምጣ፣ እንዲሁም ስቅስቅ ብላ አልቅሳ ደብዳቤውን ጽፋ ትራሱ ስራ አስቀምጣ ሄዳለች እና ልብሶቿን ሰብስባ በቦርሳ ልብሶቿን በቦርሳ አድርጋ ስትወጣ እንደ አጋጣሚ ደግሞ ፍቅረኛዋ ሄኖክ ደግሞ ከቻለ ከዛ ስታለቅስ እያለቀሽ ነው እንዲህ አሁንም ሲላት፣ አይ እኔ አላለቀስኩም፣ ነገር ግን አሁ ከእንግዲህ አናትህን ብዬ ለመንግስት እጅ ሰጣለሁ። ምንም የሚያስፈራኝ ነገር የለም። የፈለግከውን ማድረግ ትችላለ። የፈለግከውን እንደፈለክ ማድረግ ትችላለ። ነገር ግን እኔ በጣም መሮኛል ህይወት መሮኛል። በአንተ ምክንያት የማይሆን በደል ውስጥ የማይሆን ችግር ውስጥ እየገባው ስለሆነ ችግሩም እየተደጋገመብኝ ስለሆነ አናትህን ብዬ ለመንግስት እጄ እንሰጣለሁ። በጣም ህይወት መሮኛል። እኔ የአባቴ ልጅ መሆኔን እንዳትረሰዋለችና ሄኖክን አስፈራራችሁ። ከዛ ሄኖክ አሁንስ እኔም ፈራዋለ ማለት ነው እና እኔም መጥፋት አለብኝ ልብሴን ይህንን ነገር ይህንን ነገር ኪራ ካወቀ ይሄ ሚስጥር ከታወቀ ኪራ ራሱ ይገለኛል የኪራን ጓደኝነት ማጣት ስለማልፈልግ አይኔን ይዤ ከዚህ ልጥፋ፣ እኔም ልብሴን ይዤ ብሎ እሱም ሀሴትም ልብሷን ይዛ ወጣች፣ እሱም ደግሞ ልብሱን ይዞ ሁለቱም ጠፉ ማለት ነው እና ይሄንን ሚስጥር ከሰሙ በጣም ውርደት ነው፣ ከባድ ነው። አስባችሁታል። እና ናሆሜ እራሱ ኪራ እራሱ እሚተዋቸው አይመስለኝም። እና ለዛሬ ይዤ የመጣሁት ቪዲዮ ይህን ይመስላል። እንደተለመደ አስተያየታችሁ በኮሜንት አስቀምጡ ባይ